ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትራ የሚወታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያ ነው። በአሁኑ መሰናዷችን ከረፋድ በፊት ሰርተን ወደ እናንተ ባቀረብ ነው በድምፃዊ አንዷለም ጎሳይና በባለቤቱ ዙሪያ ሰርተን ወደ እናንተ ያደረስናችሁ መረጃ ነበር። ከእሱ መረጃ ጋር ተያይዞታ እንዲሁ ባለቤቱ ቀነኒ ከመሞቷ በፊት ቤት ለመጨረሻ ጊዜ የሰራቻቸውን ቪዲዮዎች በተመለከቱ እንዲሁም ደግሞ ከቤተሰቦቿ ጋር እንዴት ያለ ግንኙነት እንደነበራት በዚሁ በማህበራዊ ሚዲያዋ ላይ ለመጨረሻ ጊዜ የለቀቀችውን ቪዲዮ በተመለከቱና ደግሞ ከትዳራቸው ጋር ተያይዞ የሚነሱ አንዳንድ ጉዳዮችን በተመለከተ ወደ እናንተ ልናደርስ ወደ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ቀነኒ ከመሞቷ ከአንድ ቀን በፊት የሰራችው ቪዲዮ ምን ይመስል ነበር? እሱንና ሌሎች ቪዲዮዎቿንም እንዲሁ እንድትከታተሉ እንጋብዛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ታዲያ እንዲሁ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ኮዲው በትት እና ጠየቅን ክበሩልን። ዛሬ ማለዳውን የተሰማው የተወዳጁ አርቲስት የአንዱ ዓለም ጎሳ ባለቤት የሆነችው የቀነኒ አዱኛ ጉዳይ በማህበራዊ ሚዲያው ላይ እንዲሁ ሲንሰራፋ በየሰው አፍ መንገሪያ ሆኖ ውሏል። አርቲስት አንዱ ዓለም ጎሳ እጅግ በብዙ ፍቅር እንደሚወዳት የሚነገርላት ሚስቱን በቅርቡ ድል ባለ ሰርግ ሊያገባት እንደነበረ ውስጥ አዋቂዎች ይናገራሉ። ወዳጆቹ፣ ዘመድ አዝማሪዎቹ እንዲሁ በፍቅር የሚወዳትን ልጅ ሲያገባ ወገባቸውን ጠበቅ አድርገው እንደሚድሩት እንጂ ዛሬ የተከሰቶ እንዲሁ ውጥንቅጡ የወጣ ነገር ውስጥ ይገባል ብሎ አንድም ሰው አልጠበቀም ነበር። ድምጻዊ አንዷለም ጎሳዬ ባለቤቱ ቀነኒ አዱኛ ከመሞቷ አንድ ቀን በፊት እንዲሁ በፌስቡክ ገጹ ላይ ማይ ዋይፍ ወይንም የኔ ሚስት ሲል ከባለቤቱ ጋር የተነሳውን ፎቶ አያይዞ መለጠፉም ተነግሯል። ቀነኒ ከፎቅ ላይ ወድቃ ሕይወቷ ማለፏ የተሰማ ቢሆንም ቅሉ እንዴትና በምን አይነት ሁኔታ ውስጥ ልትወድቅ እንደቻለች ምንም አይነት ፍንጭ ሊገኝ ባለመቻሉ ሳቢያ አስክሬኗ ለከፍተኛ ምርመራ ወደ ሚኒሊክ ሆስፒታል ተወስዶ አስፈላጊው ምርመራ እየተደረገበት እንደሆነ ተነግሯል። ድምፃዊ አንዷለም ጎሳ ከእህቱ ጋር ከጉዳዩ ጋር ተያይዞ ፖሊስ አስፈላጊው ምርመራ ተጣርቶ ለቀነኒ ሞት መንስኤ ነው ያለው ነገር ላይ እስኪደርስ ድረስ ለምርመራ በፖሊስ ቁጥጥር ውስጥ መሆናቸው የተሰማ ቢሆንም አሁንም ድረስ ግን ምን ተፈጥሮ ነው እንዲህ ያለ ነገር የተከሰተው የሚለው ጥያቄ አነጋጋሪም አደናጋሪም ሆኖ ውሏል። ከቀነኒ ሞት ጋር ተያይዞ አንዳንድ ውዥንብሮች በስፋት እየተሰራጩ ይገኛሉ። ከነዚህ መካከል የጉዳዩን ዝርዝር መረጃ ሳያገኙ ገድሏት ነው የሚሉ ሰዎች በመሰለኝና በደሳሌኝ ሲያወሩ እየተሰሙም እየታዩም ይገኛሉ። እንዲህ ያለው ያልተጣራ ነገር ልክም ተገቢም አይደለም። ፖሊስ አንድን ግለሰብ ለምርመራ ፈለገዋለሁ ብሎ ያዘው ማለት የተያዘው ግለሰብ ወንጀለኛ ነው፣ ተፈጠረ የተባለውን ድርጊት ፈጽሟል ማለት እንዳልሆነ ልብ ሊሉ ይገባል። ይህንን ሁሉም ሊያቅ ግድ ነው። እንዲህ ያለው ነገር ሲፈጠር ያላየም ያልሰማም ሰው እንደው ድንገት እግር ጥሎት እዛ ቦታ ላይ ቢገኝ እንኳ ፖሊስ ለምርመራ ፈልገዋለሁ ብሎ ከጠረጠረ ይዞት ሄዶ ምርመራ ሊከፍትበት እንደሚችል ሕጉም በግልጽ እንደሚደግፈው ይታወቃል። ከዚህ ነገር አንጻር ለገባ ትርፍ ተብሎ ባልተጣራ ነገር ላይ እንዲህ ያለውን ወሬ ማስወራት በልጅቱ ሞት ልባቸው ለተሰበረ ሰዎች ፍምሳት አካላቸው ላይ የመልቀቅ ያህል ከባድ ነው። ከቀነኒና ከአንዷለም የትዳር ሁኔታ ጋርም ተያይዞ ልጅቱ ፍቅረኛው ወይ እጮኛው እንጂ ባለቤቱ አይደለችም፣ ስለምን ባለቤት ትላላችሁ? ብለው የሚሞግቱም ብቅ እያሉ ነው። እርግጥ ነው እንዲህ ያለው ሙግት የፈሰሰ ውሃ ለማፈስ የሚያስሞክር ጉንጭ አልፋ ክርክር የሆነም ቅሉ ምንም እንኳን እንዳሰቡትና እንዳቀዱት በሰርግ ደግሰው ባይጋቡም ቅሉ ግለሰቦቹ ግን በአንድ ቤት አብረው ኖረዋልና ባልና ሚስት ናቸው። በዚህ ረገድ እንደ ቤተሰብ ሕግ ሀሳብ አንድ ወንድና አንዲት ሴት በሕግ የሚጸና ጋብቻ ፈጽመዋል ማለት አንድም በቤተሰብ ሕጉ ከአንቀጽ አንድ እስከ አራት በተደነገገው መሰረት ከሶስቱ የጋብቻ ስርዓት አይነቶች ማለትም በመዘጋጃ ቤት፣ በክብር መዝገብ ሹም ፊት በሚደረግ የጋብቻ ስምምነት በሃይማኖት ተቋማት በሚደረግ የጋብቻ ስርዓት የሚፈጸም ጋብቻና ና በባህላዊ ስርዓት መሰረት የሚፈጸም የጋብቻ ስምምነት ጋብቻ ሳይፈጽሙ አሊያም በህጎ ብቻ ጋብቻ እንዳይከናወን ክልከላ የተቀመጠባቸው ምክንያቶች ሳያግዷቸው በህግ በተፈቀደው አግባብ ጋብቻ ሳይፈጽሙ በራሳቸው አነሳሽነት ከጋብቻ ስርዓት ውጪ የባልና የሚስት ግንኙነት የመሰለ ትስስር መፍጠርን የሚያመለክት ሲሆን በትዳር መልክ አብሮ መኖር ማለት ደግሞ በቤተሰብ ህግ አንቀጽ 96 ውስጥ በግልጽ ሰፍሮ እንደሚገኘው አንድ ወንድና አንዲት ሴት ራሳቸውን እንደ ባልና እንደ ሚስት የሚቆጥሩና የሚኖሩ ከመሆናቸውም በላይ ቤተሰቦቻቸው ወይም ዘመዶቻቸውና ማኅበረሰቡ እንደ ባልና ሚስት የሚቀበላቸው አሊያም የሚቆጥራቸው ሆነው ሲገኙ የትዳር መልክ ያለው ግንኙነት እንዳላቸው ወይም የትዳር ሁኔታ በመካከላቸው እንዳለ መረዳት ከተቻለ ባለትዳር ወይንም ባልና ሚስት እንደሚባሉ ህጉ ይጠቅሳል። ወዲህ የሁለቱም ቤተሰቦች ልባቸው በሀዘን ተቆራምቶ የሚሆነውን ነገር ለመስማት አቅም አጥተው ትንፋሽ አጥሯቸው ሳለ ሚስቱ ነበረች አልነበረችም፣ ገድሏት ነው አልገደላትም የሚሉ ጉንጫ አልፋ አላስፈላጊ ክርክሮች የቤተሰብን ልብ ባያሌው ይሰብሩታል። ጓደኞቻቸው የሆነውን ነገር አምነው ለመቀበል በብዙ ተቸግረዋል ሁሉ በየፊናቸው ስለ ሁኔታው የተሰማቸውን እየገለጹም ይገኛሉ። እንዲህ ያለውን የዱብዳ ዜና የሰማ የቅርብ ወዳጃቸው ስሜቱን እንዲህ ሲል ነበር በፌስቡክ ገጹ ላይ የገለጸው። ሕይወት እጅጉን አጭር ናት። አንዳንዴ ለትንሽ ቅስበት አንዳንድ ሰዎች እዚህ ከኛ ጋር ምድር ላይ አሉ፣ በሚቀጥለው ቀን ደግሞ እንደው ድንገት ሄድንም ሳይሉ ስለመሄዳቸውም ሳያሳውቁ ይሄዳሉ። ቀነኔን ሞት በመስማቴ ልቤ በብዙ ተሰብሯል። እንዲህ ያለውን የልብ ሀዘን ለመግለጽ የሚበቃ ትክክለኛ ቃል መፈለግ በራሱ እጅግ ከባድ ነው። በተለይ ደግሞ ቀነኒ ማለት ለወንድሜ ላንዱዓለም ጎሳ ምን ማለት እንደሆነች መግለጽ እጅጉን ከባድ ነው። ይኸው እስካሁን አሳቤ ከእርሱ ጋር ነው፣ ከእርሱ አልተለይም። እርሷን በማጣቱ እንዴት አይነት ሀዘን ውስጥ እንደሆነ እያሰብኩ ተጨንቄ ልሞት ነው። ፈጣሪ ነፍሷን በሰላም ያሳርፍልኝ ስትሰጠን የነበረው አክብሮትና ፍቅር በየልቦናዎቻችን ውስጥ ይኖራሉ ሲል ነበር ስለ ሁኔታው የተሰማውን በሐዘን የገለጸው። ቀነኒ ህልማ ብዙ ነበር። ራሷን ማስጠራት የምትፈልግባቸው ስራዎች ነበሯት። በሞዴሊንግ ሙያ ከፍተኛ ተከፋይ ሆና ታዋቂ የማስታወቂያ ስራ ባለሙያም ሆና መስራት ትሻ ነበር። ከዛ በመለስ በበጎ አድራጎት ስራ ላይ ለመሳተፍ ፍላጎት እንዳላትም ወዳጆች ይናገራሉ። እንዲህ ያለው የመልካም ስራ ተግባር እልፍ እልፍ እያለችን ቢሆን ስትሰራ የሚያሳዩ ቪዲዮችን እየሰ ራች በማህበራዊ ሚዲያዎቿም ላይ ትለቀ ነበር። ቀነኒ ቀነኒ ከውድ ባለቤቷ ጋር በአንድ ቤት እየኖሩ ቤቱንም ሞቅ ሞቅ ያደረገች ቡናውንም እያፈላላች ከእርሱም ጋር በሄደበት ሁሉ እየሄደች ሲወጣም እየወጣች ሲገባም እየገባች ብርታት ጥንካሬ ስትሆነው የሚያሳዩ ቪዲዮቿንም ሰርታ ስትለቅና ፍቅሯንም በአደባባይ ስትገልጽለት ከርማለች። ሰው መቼም እኖራለው እንጂ ሞታለው አይልምና ትላንት ከትላንት ወዲያ በብዙ መከራና ስቃይ ለፍተው ጥረው ግረው እዚያ ደረሷትን የቤተሰቦቿን ፍቅር ለመግለጽ የእናቷን አንገት በፍቅር ላ ያለችውን ዘፈን እየዘፈነችላት እናቴን እንዴት እንደምወዳ ተወቁል ስትል ብቅ ብላም ነበር። ትላንት አገር ሰላም ብላ ከወዳጆቿ ጋር የሰራቻቸው ቪዲዮዎች ዛሬ ለቋሚ ወዳጆቿ ለዘዶቿ፣ በተለይ ለገዛጆቿ የማያልፉት የማይሻገሩት ሕመም ይዘው የሚወጡ ሆነዋል። እንኳንና ወላጆቿ ቀርተው ሁሉ ሰው ቀነኒ ከእናቷ ጋር የሰራቸውን እነዚህን ቪዲዮ ሲመለከት የእናት ሕመም እንደምን የበረታ ከሆነ ለማወቅ የሚያዳግተው አይደለም። በዚህ የምትመለከቷቸው ቪዲዮዎች ቀነኒ ከመሞቷ በፊት በነበሩ ቀናት ውስጥ ነበር ሀገር ሰላም ብላ የሰራቻቸው። እንዲህ ፍልቅልቅ የነበረች ሰው የሆነች እንግዲህ ትላንት ኑራ ዛሬ የሌለችው ይህ የህይወት ውደት ነው፣ የህይወት መስመር እጣ ፈንታ። ሁሉ ሰው ዛሬ ይኖራል፣ ነገ ያልፋል። የሆነ ሆኖ እንዴ ካለው ጉዳይ ጋር ልባቸው ለተሰበሩ ለቀነኒ ቤተሰቦች፣ ለወዳጆቿ፣ ለዘመዶቿ በሙሉ መጽናናት እንመኛለን። ለእርሷም ፈጣሪ ነፍሷን በቀኝ እንዲያኖር ዘንድ ተመኘን። እናንተም የጊዜ ሚዲያ ቤተሰቦች አብራቸውን ስለቆያቸው እጅግ በጣም ከልብ አድርገ እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ጠየቅን እናመሰግናለን። ሩ ቡ ኤዱ